ትግስተኛ መሆን አለበት። ምክንያቱም የሆነ ሰው የሚፈልገው ነገር ለማግኘት የግድ ትግስት መኖር አለበት። ስለዚህ ይህ ምንድ ዋኑ ዘብ በሮፍ ስኬታማ ነው ማለት ነው። ይህ የስኬታማ አንዱ ባህሪ ነው ማለት ነው። ስለዚህ ስኬታማ ማለት ለምሳሌ አንድ ሰው የሚፈልገው ነገር ስላገኘ ብቻ ስኬታማ ነው ማለት አንችልም። ያ ኢንትረስት ነው፣ ፍላጎት ነው ማለት ነው። ስኬታማ ነው ምንለው ብዙ ተፈትኖ ወድቆ ተነስቶ ማለፍ ሲችል ብቻ ነው ስኬታ እንዳጠሉ በልጅነቴ በጣም ተንኮለኛ ልጅ ነበር። በጣም ተንኮለኛ ከምለው በላይ ማለት ነው። በጣም ተንኮለኛ ሰው ማስደንገጥ በጣም ደስ ይለኛል። በጣም ማለት ነው፣ በጣም ከምለው በላይ በቃ የሆነ ሰው ገኙቼ የሰራው ተንኮል ተናገር ይላል። ያ ተንኮለኛ ነኝ ብያቸዋሉ። በልጅነቴ እና እህቴ ሚኒስትሪ ተፈታኝ ነበረች፣ ዙዝ ማለት ነው። ሚኒስትሪ ተፈታኝ ሆና ከጓደኞቿ ጋር እያነበበች ነበረ። እኔ ደግሞ ሰው ማስደንገጥ ደስ ይለኛል ብያቸዋለ እና ፊቴን እንትን ተቀባዎት ጥላሸት ምና ባል ነገር የምጣድ ቂዱ ማለት ነው። እሱን ተቀባዎት ና ምና ፊቴ ተኮረ። ከዛ ከላይ ላይ የሆነ አሮጌ ትት ነገር ለብሼ ቀጥታ ወደ ክላሳቸው ነው ሄ ልክ በፊት ለፊት በር ስገባ ከሴቶቹ መሀል አንዷ እህቴ በመስኮት ነው ዘላ የወጣችው። በመስኮት እንዴት እ ምን ይላል እናትህ እኔ እና ሚስትህ ያ ማለት እህት ሚስትና እናትህ ባህር ውስጥ ቢገቡ አንድ ሰው ብቻ አውጣ ብትባል ማንን ታወጣለህ ይላል ይቅርታ ግን እህቴ እንዳታዝኝ እንግዲህ ሚስቴ ለኝ ሚስቴ ብትኖር እንዳታዝኝ ይልላል ነበር ኤኒዌይ የማወጣው እናቴ ነው የማወጣው ምክንያቱም ካላችሁ እናቴ ካወጣት ሌሎች እንኳን እንትን ቢሉ ሌላ ቴ ይኖረኛል ምክንያቱም እናቴ ትወልዳል ጥሩ ነገር ላይ ምክንያት አድቫንቴጅ አሉ ማለት ነው ጀስት ራስን እንዲለውጥ ያደርጋል ማለት ነው። ወደ የሚቀጥለው ጥያቄ እሄዳለሁ። ዩኒቨርሲቲ ገጠመኝ የዩኒቨርሲቲ ገጠመኝ አለ። ባይዘዊ ዩኒቨርሲቲ ላይ ትምህርት በጣም ይከብዳል። በጣም በጣም ከምሎ ላይ ትምህርት ይከብዳል። እና ፈተና ልንፈተን ነው። ፈተና ልንፈተን ልክ እንትን ብለናል። በጣም እያነበብን ነው። በጣም ቴንሽን አለ። ባይዘዊ ፈተና ሲኖር የሰው ልጅ በጣም ይወድቃል። ይወድቃል ሲባል ማለት በቃ ያምሟል ማለት ነው። ምክንያቱም በጣም እንትን ይላል በጣም ስትረስ ውስጥ ይገባል። በጣም ፈተና ስለሚከብድ እጫራለሁ የሚባል ነገር አለ። በቃ እንቅልፍ አይተኛም። በጣም የሚከብድ ጥያቄ ነው የሚወጣው። እና ሙሉ ሐሳብ ላይ ሆኝ ካፌ ገባሁኝ። ካፌ ስንገባ የመጀመሪያ ሳህን ነው የምናነሳው። ጀስት ሳህኑን እናነሳና ወደ ወጥ ነው የምንሄደው። ወጥ ይደረግልሃል። ልክ ወጥ አስደርገን እንደገና ወዴት እንሄዳለን? ወደ እንጀራ። ላይክ እንደ ብፌ ነው። ብፌ በልታችሁ ታውቁ ይኖራል። እና እንደዛ ነው። ከዛ በኋላ ልክ በልተስጨርስ ሳህኑ እንትን ውስጥ ነው የምናስገባው። እዛው ካፌ ውስጥ ሆኖ ክብ ነገር አለ፣ እዛ ነው ወስደ እናስቀምጠው። እና እኔ በቃ በላውና በሀሳብ ነኝ፣ ሙሉ ትኩረት ፈተና ላይ ነኝ። ምንባል ጥሩ ነው፣ እጄንም አልታጠብኩኝም። በልቼ ስጨርስ ቀጥታ ሳህኗን ይዤ ወደ ዶሩ ነው የሄድኩኝ። አይቻልም ደግሞ ከዛ ተማሪ ስቃል። እኔ ምንም ጉዳይ የለም፣ ሙሉ ትኩረት ፈተና ላይ ነኝ። ልክ ሳህኔን ይዤ እየሄድኩኝ እየሄድኩኝ ውድ የተከበራችሁ የተወደዳችሁ የዙዝ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለን አለን፣ አልሐምድሊላህ ሁሉ ሰላም አለን። እንግዲህ በመጀመሪያ ራሴን ላስተዋውቃችሁ፣ ሁሴን መቻል እባላለሁ የዙዝ ታናሽ ወንድሟ ነኝ። እና ደህና ናችሁልኝ? ሁሉ ሰላም አገራችሁ አማን ነው? ሁሉም በላይ በያላችሁበት ሰላም ናችኋ? አለን፣ አልሐምድሊላህ ከእንግዲህ የእናንተ ቤተሰብ ሊሆን ነው መሰለኝ። እንግዲህ ጸባይን ታይቶ ያው ጸባይኛ ከሆንኩ እንቀጥላለን። እናንተም ጸባይኛ ከሆናችሁ የምትፈልጉት ነገር ባላንትን የቻልኩት አቅም፣ የምትፈልጉት ነገር ማወቅ የምትፈልጉት ነገር በሙሉ ረዳችኋለሁ ማለት ነው። የሚያዝናኑ ነገሮች የሚያስቁ። በነገራችን ላይ አሁን የኑሮ ውድነት ስላለ ማንም አይስቅም፣ ግን በቻልኩት አቅም እንኳን ላስቃችሁም ላዝናናችሁም እችላለሁ። ከናንተ እኔ የምፈልገው ምንድነው ኮሜት ላይ እንድጽፉልኝ ነው። የምትፈልጉት ነገር መጠየቅ ያማራችሁ ነገር በሙሉ ኮሜት ላይ ጽፉልኝ፣ ያላችሁ ማለት ነው ኮሜት ላይ ካርኩ እና አዲስ የሆናችሁ ለግሩፕም እንግዲህ ሰብስክራይብ ማድረጉን እንዳትረሱ፣ የደውሏን ምልክት ንኩ። እያንዳንዱ የምንለቀው ነገር በሙሉ ይደርሳችኋል ማለት ነው እና አይ ቲንክ እህቴ ጥያቄ ምናምን ጋብዛኛለች በጠየቀች መሰረት እያንዳንዱ ነገር ማብራሪያ ሰጣቸዋለሁ ማለት ነው። ወደ ጥያቄ ልግባ። የመጀመሪያው ራሴን ማስተዋወቅ ነው እንግዲህ እሱን ራሴን አስተዋውቂያቸዋለሁ። ወደ ሁለተኛው ሄዳለሁ ማለት ነው። የሁለተኛ ጥያቄ ምን ይላል? እንዴት ነው አንድ ሰው በተሰማራበት ስኬታማ የሚሆን ይላል እና እንዴት ነው አንድ ሰው በተሰማራበት ስኬታማ የሚሆነው? የመጀመሪያ ስለ ስኬት ስናወራ አንድ ሰው ትዕግስተኛ መሆን አለበት ትዕግስተኛ መሆን አለበት። ምክንያቱም የሆነ ሰው የሚፈልገው ነገር ለማግኘት የግድ ትዕግስት መኖር አለበት። ስለዚህ ይህም እንደው ዋኑ ዘ ፔቨር ኦፍ ስኬታማ ነው ማለት ነው። ይሄ የስኬታማ አንዱ ባህሪ ነው ማለት ነው። ስለዚህ ስኬታማ ማለት ለምሳሌ አንድ ሰው የሚፈልገው ነገር ስላገኘ ብቻ ስኬታማ ነው ማለት አንችልም። ያ ኢንተረስት ነው፣ ፍላጎት ነው ማለት ነው። ስኬታማ ነው ምንለው ብዙ ተፈትኖ ወድቆ ተነስቶ ማለፍ ሲችል ብቻ ነው ስኬታማ ነው ማለት የምንችለው እንጂ ከዛ ውጭ ስኬታማ ምን ምናልባት አንድ ሰው ዶክተር መሆን ስለፈለገ ዶክተር ሆነ፣ ያ ስኬታማ አይደለም። በመሀል ብዙ ብዙ ነገሮች ፍላችው የት ማድረግ አለበት፣ ዛት ሚንስ ችግር መግጠም አለበት። እያንዳንዱ ወድቆ ተነስቶ ወድቆ ተነስቶ ወድቆ ተነስቶ መጨረሻ ላይ የሚፈልገው ነገር ላይ ሲደርስ ያ ሰው ስኬታማ ማለት እንችላለን ማለት ነው እንጂ ከዛ ውጭ አንድ ሰው የሆነ ነገር ስላደረገ ብቻ ስኬታማ ማለት አንችልም። በመሀል ብዙ ነገሮች ብዙ ችግሮችን ማሳለፍ አለበት ማለት ነው። እዛ ነው ትዕግስተኛ መሆን አለበት ምላችሁ እንጂ ትዕግስት ከሌለ ማንኛውም ሰው የሚፈልገው ሰው ነገር አያገኝም። ምክንያቱም ለምሳሌ እናንተ አብዛኞቹ ወይ ውጭ ልትኖሩ ይችላላችሁ፣ ትዕግስተኛ ስለሆናችሁ ነው። ብዙ ነገር ችላችሁ ስቲል ነው የሚሰሩት። የምትፈልጉትም ነገር እያገኛችሁት ያላችሁት ትዕግስተኛ ስለሆናችሁ ነው ማለት ነው እንጂ ትዕግስተኛ ባትሆን ኖሮ ማንም ወደዛ አይሄድም ነበረ። እዚህም ያለው ሰው የሆነ ነገር ለመስራት የግድ ትዕግስተኛ መሆን አለበት። ስለዚህ ትዕግስተኛ ሆኖ ሰርቶ ሰርቶ መጨረሻ የሚፈልገው ነገር ሲያገኝ ስኬታማ ነው ማለት ነው። ምክንያቱም በትግልተኛ ማ ላይ ብዙ ችግሮች ይፈጠራሉ። እነዛ ነገሮችን ማለፍ ከቻለ አልፎ አልፎ እንትን ካለ ያ ሰው በጣም ስኬታማ ነው ማለት ነው። እንደመለስኩት ተስፋ አርጋለሁ። ወደ ሶስተኛ ጥያቄ ሄዳለሁ። ሶስተኛ ጥያቄ ሶስተኛ ጥያቄ በልጅነት ምን አይነት ልጅ ነህ ይላል። እንዳጠሉ በልጅነቴ በጣም ተንኮለኛ ልጅ ነበርኩኝ። በጣም ተንኮለኛ ከምለው በላይ ማለት ነው በጣም ተንኮለኛ ነኝ። ሰው ማስደንገጥ በጣም ደስ ይለኛል። በጣም ማለት ነው፣ በጣም ከምለው በላይ በቃ የሆነ ሰው ደንግጦ ሳይ ደስ ይለኝ ነበር። እንደዛ ስል ሰይጣን እንዳትሉኝ፣ ያው በልጅነቴ ስለሆነ ነው። አሁን ግን እንደዛ አይደለሁም ተቀይሬያለሁ ማለት ነው። ኦኬ ወደ አራተኛ ጥያቄ ይገባለሁ። በልጅነቴ በእኔና በጓደኞች በጓደኞቼ የሰራው ተንኮል ተናገር ይላል። ያው ተንኮለኛ ነኝ ብያቸዋለሁ። በልጅነቴ እና እህቴ ሚኒስትሪ ተፈታኝ ነበረች ዙዝ ማለት ነው። ሚኒስትሪ ተፈታኝ ሆና ከጓደኞቿ ጋር እያነበበች ነበረ። እኔ ደግሞ ሰው ማስደንገት ደስ ይለኛል ብያቸዋለሁ እና ፊቴን እንትን ተቀባሁት፣ ጥላሸት ምናምን ባል ነገር ይሄ የምጣድ ቂዱ ማለት ነው። እሱን ተቀባሁት እና ሙሉ ፊቴ ጠቆረ። ከዛ ከላይ ላይ የሆነ አሮጌ ብድድ ነገር ለብሼ ቀጥታ ወደ ክላሳቸውን ሄድኩት። ልክ በፊት ለፊት በር ስገባ ከሴቶቹ መሀል አንዷ እህቴ በመስኮት ነው ዘላይ ሮጠችው። በመስኮት እንዴት እንደዘለለች እራሱ አላውቅም። በፊት ለፊትዋ ነው የተደፋችው። ይቅርታ አርግልኝ፣ በዚህ አጋጣሚ ይቅርታ አልጠይቃት እና ሙሉ ነው የሮጡት እያለቀሱ እያሉ እኔ እየተከተልኩ ማለት ነው። አስቡት፣ ሚኒስትሪ ሊፈተኑ እኮ ነው። ልጅነት ለምን ላድርግ። ከዛ ሙሉ አሯራጥኳቸውም አልቻላል። ወደ አንድ ኪሎ ሜትር አሯርጭ ሲያሳዝኑኝ ትቻቸው ወደ ቤት ሄድኩኝ። ግን ይገርባቸዋል፣ ማንም አላወቀኝም። እህቴ ስመጣ ነው ልክ ቤት ስገባ ነው የነገርኳት እንዴት እንደመታችኝ ልነግራቸው አልችልም። እንዴት እሷ አይመታችኝ እስቲናው ወገቤ በሽተኛ ነው እን ወደ ጎን ብዬ ነው የሚሄደው። በጣም የመታችኝ። በዛ ሰዓት ደግሞ እጇ ራሱ ግብዳ ነበረ፣ እንደ ዛሬ ስራ ወፍ አስራም ነበረ። ወቅጣ ነው የለቀቀችኝ። ኤኒዌይ ወደ ቀጣይ ጥያቄ ሄዳለሁ። ቀጣይ ጥያቄ እሺ፣ ምን ይላል እናትህ እኔ እና ሚስትክ ያ ማለት እህት ሚስትና እናትክ ባህር ውስጥ ቢገቡ አንድ ሰው ብቻ አውጣ ብትባል ማንን ታወጣለህ? ይላል። ይቅርታ ግን እህቴ እንዳታዝኝ፣ እንግዲህ ሚስቴ ለኝ ሚስቴ ብትኖር እንዳታዝኝ ልላል ነበር። ኤኒዌይ የማወጣው እናቴን ነው የማወጣው። ምክንያቱም ካላችሁ እናቴ ካወጣት ሌሎች እንኳን እንትን ቢሉ ሌላ እህት ይኖረኛል፣ ምክንያቱም እናቴ ትወልዳለች አንድ ሚስትር ሌላ ሚስት ይኖረኛል፣ ያችኛው እንትን ብትል እንደዚህ ስላችሁ ሴቶች ባላችን እንዲያደርጋል ብላችሁ እንዳትሉ። እና እንደዛ ነው፣ ምክንያቱም እንደነገርኳችሁ ሌላ ሚስት ይኖረኛል፣ እህትም ሌላ እህት ይኖረኛል። ነገር ግን እናት ሌላ አይኖረኝም ማለት ነው። አስቡ አንድ እናት ነው የሚኖረው። ስለዚህ የመጀመሪያ ማውጣው ማውጣው የበቃ እናቴ ነው ማለት ነው። ግን እህቴን ይቅርታ ሌሎች ሴቶችንም ይቅርታ ጠይቃሉ ማለት ነው። ሪያሊቲው ነው። አዝ ፐርሶናሊ እንደ እኔ ማለት ነው፣ እንደ ግሌ እናቴን ነው የማውጣው ማለት ነው። ወደሚቀጥለው ጥያቄ ሄዳለሁ። የሚቀጥለው ጥያቄ ምን ይላል? ስፖርት መስራት በምን አጋጣሚ ጀመርክ ይላል። በጣም የህንድ ፊልም አይነበረ የህንድ ፊልም በጣም ነፍሴ ነበረ ለምሳሌ ቢፎር ዩ ፕላምስ ኤንድ ቢፎር ቢፎር ዩ ፕላስ የሚል ነበረ። እና የህንድ እንትኖች ቻናሎች ናቸው። እና እነሱን በጣም አይ ነበረ። እና በጣም ብዙ ስፖርት እንትኖች ይተው ነበረ፣ እዛ ላይ ይለቀቁ ነበረ። እና በልጅነቴ እሱን እያየው እንትንን ነበረ እየወጣው፣ በጣም ኤክሰርሳይዝ አድርግ ነበረ። ከዛ በሱ ፍቅር ተመታው። ቀጥታ ምን አደረግኩኝ? ወደ ስፖርት ነው የገባሁት። ቀጥታ የቻይናው ሾ ጀመርኩኝ። የቻይናው ሾ አምስት ዓመት ሰርቼ ጨረስኩኝ። ከዛ ወደ ዩኒቨርሲቲ ስመጣ ዩኒቨርሲቲ ላይ ወደ ጅም ገባው። ጅም ማለት ቦዲ ቢልደር ለመሆን ማለት ነው። ለምሳሌ አሁን እህቴ በቀደም ስትናገር ትንሽ እንትን ያለችው ነገር አለ፣ ማንሳት ምናምን ነው። ማንሳት ብቻ አይደለም ጅም ሲባል ብዙ ኢኪፕመንቶች ያሟላ ነው። ፎር ኤግዛምፕል ለእጅ መስራት ብትፈልጉ፣ ለትከሻ አለ፣ ደረት አለ፣ ለሆድ አለ፣ ለእግር አለ። ኖት ኦንሊ አንድ ትራይሴፕስ ኦር ባይሴፕስ ለብዙ ነገር ነው ብዙ እንትኖችን ብዙ ኢሮቢክሲዎችን ይሰራል። ምክንያቱም ትንፋሻ አለ። ኖት ኦንሊ ኤክስተርናል ፓርት ኢንተርናል ፓርትም የሚሰሩ እንትኖች አሉ። ሶ ዝም ብሎ አይደለም ማለት ነው። እና የምትፈልጉ ከሆነ እኔ ቅድም እንደነገርኳችሁ በጣም ብዙ እንትኖችን እለቅላቸዋለሁ። ከእናንተም ፈልገው ግን አሁን ገና ከመንጣቴ ቢያንስ እንኳን ላይኩና ኮሜቱ ማየት አለብኝ። እና ፕላስ ሰብስክራይብ አድርጉ፣ የደውሉን ምልክት ከታች ተጫኑ። ያሱ እንኳን እንዲህ ተጋብዤ ከመጣው የምትፈልጉት ነገር የጠየቃችሁኝ ነገር ባላ ፈቃድ እመልስላችኋለሁ ማለት ነው። ስለዚህ ከእናንተ የምፈልገው ምንድን ነው? ኮሜት ትጽፉልኝ አላችሁ ማለት ነው። ወደ ሚቀጥለው ጥያቄ ሄዳለሁ፣ አሳጥረዋለሁ። ባይ ዘ ወይ የሚቀጥለው ጥያቄ ምንድን ነው? ትምህርት ውጤት እንዴት ታች ላይ ያለው ኤሌመንተሪ ፕሪፓራቶሪ ኤንድ ዩኒቨርሲቲ የእነዚህ ውጤት እንዴት ነበረ ውጤት ኢለመንተሪ ላይ ከአንድ እስከ ስድስት ስማር በጣም ሰነፍ ነበርኩኝ። በጣም ሰነፍ ነበርኩኝ እና አላነብም፣ ምንም አውቀው ጉዳይ የለም። ከአንድ እስከ ስድስት ስማር ትምህርት ቤት የሚሄደው ባይገርማቸው ጓደኞቼን ለማግኘት ነበር የሚሄደው። ስለዚህ ምን አደረግኩኝ? ወንድሜ ግን በዛ ኢንተርቫል ውስጥ በጣም ይሸለም ነበረ፣ በጣም ጎበዝ ነበረ። ልክ እሱ ሲሸለም እኔ ቅናት አደረብኝ። እንዴት እኔ እንትን አልልም ብዬ እሱ ሲያነባ ቁጭ ብዬ እንትን ማልጀምር ዝም ብ ባሊዘው እንኳን ከፍቼ ማየት ከዛ ባዘወይ ማያትም አድቫንቴጅ አለው ማለት ነው። ከዛ ውጤቴ ሲሻሻል አፕሪሼት መደረግ ተጀመርኩኝ። እኔም ቤት ውስጥ አፕሪሼት ሲያደርጉኝ ሞራሉ መጣልኝ ማለት ነው። አስቡት። ከዛ ማንበብ ጀመርኩኝ፣ የእውነት ማንበብ ጀመርኩኝ፣ የእውነት ትምህርቱን መረዳት ጀመርኩኝ። ከዛ በኋላ ውጤታማ መሆን ጀመርኩኝ። ዘጠኝ ላይ ጭራሽ ከአንድ እስከ ሶስት ደረጃ መውጣት ጀመርኩኝ። አስቡት። ዘጠኝም እንደዛ አስርም እንደዛ ወጡ፣ አስራ አንድም አስራ ሁለትም በዛ ኢንተርቫል ውስጥ ሆንኩኝ። ከዛ የእውነተኛ ጣዕሙ እየመጣልኝ ይመጣ ማለት ነው። ከዛ ምን አደረጉ ሽልማት ተሸለምኩኝ በቃ አስረኛ የሚገርም ውጤት አምጥቼ አለፍኩኝ። አስራ ሁለተኛም የሚገርም ውጤት አምጥቼ አለፍኩኝ። ዩኒቨርሲቲ ላይ ባለፈው ኦክቶበር ቲዩኒን የተመረኩት በዚህ ዓመት እዛም ላይ በጣም ውጤት ሰቅ እየወጣው በማዕረግ ተመርቅ ይወጣው ማለት ነው። ስለዚህ አንዳንዴ ጥሩ ነገር ላይ መቅናት አድቫንቴጅ አለው ማለት ነው። ጀስት ራስን እንዲለውጥ ያደርጋል ማለት ነው። ወደሚቀጥለው ጥያቄ ሄዳለው። እሺ እሺ የዩኒቨርሲቲ ገጠመኝ ካለ ይላል። ዩኒቨርሲቲ ገጠመኝ የዩኒቨርሲቲ ገጠመኝ አለኝ። ባይዘዊ ዩኒቨርሲቲ ላይ ትምህርት በጣም ይከብዳል። በጣም በጣም ከምሎ በላይ ትምህርት ይከብዳል። እና ፈተና ልንፈተን ነው። ፈተና ልንፈተን ልክ እንትን ብለናል። በጣም እያነበብን ነው። በጣም ቴንሽን አለ። ባይዘዊ ፈተና ሲኖር የሰው ልጅ በጣም ይወድቃል። ይወድቃል ሲባል ማለት በቃ ያሟዋል ማለት ነው። ምክንያቱም በጣም እንትን ይላል በጣም ስትረስ ውስጥ ይገባል። በጣም ፈተና ስለሚከብድ እጫራለው የሚባል ነገር አለ። በቃ እንቅልፍ አይተኛ። በጣም የሚከብድ ጥያቄ ነው የሚወጣው እና ሙሉ ሀሳብ ላይ ሆኝ ካፌ ገባሁኝ። ካፌ ስንገባ የመጀመሪያ ሳህን ነው የምናነሳው። ጀስት ሳህኑን እናነሳና ወደ ወጥ ነው የምንሄደው። ወጥ ይደረግላል። ልክ ወጥ አስደርገን እንደገና ወዴት እንሄዳለን? ወደ እንጀራ። ላይክ እንደ ብፌ ነው። ብፌ ያው በልታችሁ የምታውቁ ይኖራል። እና እንደዛ ነው። ከዛ በኋላ ልክ በልተን ስጨርስ ሳህኑ እንትን ውስጥ ነው የምናስገባው እዛው ካፌ ውስጥ ሆኖ ክብ ነገር አለ። እዛ ነው ወስደን የምናስቀምጠው እና እኔ በቃ በላውና በሀሳብ ነኝ፣ ሙሉ ትኩረቴ ፈተና ላይ ነኝ። ምን ባለው ጥሩ ነው። እጄንም አልታጠብኩኝም። በልቼ ስጨርስ ቀጥታ ሳህኗን ይዤ ወደ ድሩ ነው የሄድኩት። አይቻልም ደግሞ። ከዛ ተማሪ ይስቃል። እኔ ምንም ማውቀ ጉዳይ የለም ሙሉ ትኩረቴ ፈተና ላይ ነኝ። ልክ ሳህኔን ይዤ እየሄድኩኝ፣ እየሄድኩኝ ዘበኞች ሲጠሩ ምንድን ነው ያስገኙኛል። ይህ ምንም ማውቀ ጉዳይ የለም አሁንም ትኩረቴ እዛ ላይ ነው ከዛ እጅ ላይ ያለው ምንድነው ሲሉኝ እጅ ላይ ሳይ ሳህን ናና ሲሉኝ ቀጥታ ሳህኑን እንጂ ወዴት ነው የሮጥኩት ወደ ካፌ ልመልስ ማለት ነው አስቡ በጣም በጣም ብዙ ተማሪ ባለበት ማለት ነው በጣም ሰው እየሳቀነው ግን እኔ ምንም አውቀው ጉዳይ የለም ከዛ ሳህኔን መለስኩኝ እና አምልጬ ቀጥታ ወደ ክላስ ነው የሄድኩት ምክንያቱም በጣም እንትን ነበረ ጀስት እንደ መስረቅ ነበር የሚታሰበው እና እሱ አንድ ገጠመኝ ነው መጨረሻ ጥያቄ ለእናት ያለ ፍቅር እንዴት ትገልጻለህ ይላል እኔ ጀስት ለእናቴ እንዲህ ነው ብዬ ጀስት የሆነ በቃላት መግለጽ ይከብደኛል። ምክንያቱም ማንኛውም ሰው እስኪል ስለእናትህ በቃላት ግለጽ ብትሉት የሆነ ሪስፖንስ ላይ ሰጣችሁ ይችላል። ምክንያቱም እምቅ የሆነ እንትን ያለው እኔ እናቴ ማለት ዛሬ ላይ እንዲህ ስኬታማ ሆኜ በሁለት ነገር በስፖርቴም ስኬታማ ነኝ ብዬ ነው ማስበው፣ ፕላስ በትምህርቴም ስኬታማ ነኝ ብዬ ነው ማስበው ነጭ ስ ምፈልግበት ሪያ ላይ እንትን ያለው አሁንም እቀጥላለሁ። ለዚህ ሁሉ ትልቁ መሰረቴ እናቴ ነች። ምክንያቱም ትልቅ አስተዳደግ ነው ከቤት የሚጀምረው። ለእኔ ብላ እናቴ በጣም ደፍታለች። ፕላስ ቴንም በዚሁ እግረ መንገድ እሷን አመሰግናለሁ በእውነት። እስቲላው ላው የምትረዳኝ ነች። አሁንም ኢቨን ስራው የምትረዳኝ እሷ ምክንያቱም አሁን ያለንበት ታቁት አላቸው ኢኮኖሚ በጣም ይከብዳል። ግን እናቴንም አመሰግናለሁ፣ እህቴንም በጣም አመሰግናለሁ ግን ለእናቴ እንዲህ ነው ብዬ መግለጽ አልችልም። ወላሂ ለአዚም እናቴ በጣም ለእኔ ተቸግራለች። በጣም ማለት ነው፣ በጣም ከምለው በላይ ማለት ነው። ዛሬ ላይ እንዲቀና ብዬ እንደፈለግኩ እንዲህ እንዳወራ፣ እንደፈለግኩ እንዲሆን ያደረገች ትልቁ መሰረቱ እናቴ ነ እና በዚሁ ልክ ለእናንተም ለእናታችሁም ያላችሁ ክብር በዚህ ልክ ይጨምር ማለት ነው። እናት በጣም ትልቅ እንትን ውለት አለብን ያው ልጅ ስንሆን አናቆም፣ የሆነ ደረጃ ላይ ስደርሱ ነው ጀስት የእናትን ሴንስንትን የምትሉት ማለት ነው። እና ለእናቴ ጀስት እንዲማውራው ቃላት አይደለም ውስጥ ላይ ያለው ማለት ነው። ማለት እንዲህ በአንድ በት የማውራው ነገር አይደለም። ለእናቴ ያላት ክብር እኔ ልቤ ውስጥ ነው የማውቀው። ጀስት እኔ በአፌ ማውራት አልችል፣ ቃላት ይከብደኛል። ይህ በጣም አመሰግናችኋለሁ፣ ወዳችኋለሁ። ባላችሁበት ሰላማችሁ አብዛልኝ። ግን አደራችሁ ኮሜት ጻፉልኝ። ገና እንግዳ ሲመጣ የግድ መቀበያ ያስፈልገዋል። ሰው ቤት እንግዳ ሲገባ እንዴት ነው? ሰው ብድግ ብሎ ነው እንትን የሚቀበለው። ፕላስ እኔንም እንደዛ መልኩ በኮሜንት እና በላይክ ፕላስ በሰብስክራይብ አሳዩኝ። ከዛ የፈለጋችሁን ጥያቄ ጠይቁኝ፣ እኔ መልስላችኋለሁ። ኢንሻላህ አላህ ካለ የፈለጋችሁት ነገር በቻልኩት አጋጣሚ የፈለጋችሁ ጥያቄ ጠይቁኝ። ስፖርት መስራት የምትፈልጉ ካላችሁ አብረን እንሰራለን። ኖት ኦንሊ ኦንላይን በእንትን እለቅላችኋለሁ፣ ምን ምን መስራት እንዳለባችሁ የምትፈልጉት ለዚህ መስራት የምትፈልገው ለምትሉት ነገር ፕላስ ለሙሉ ሰውነትም ለፈለጋችሁት ነገር ካለ ጠይቁን፣ ኮሚቴ ላይ ጻፉልኝ፣ እመጣለሁ። መልካም ቆይታ። ወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።